ብልጽግናው መንግስት በአማራ ክልል የፋኖ ኃይሎች ኃይሎች መደበቂያ ሆኗል ያላቸውን ደኖች እንዲጨፈጨፉ አዟል ተባለም። አርሶ አደሮች ለአመታት የሰሯቸው እርከኖችም እንዲናዱ መመሪያ ተላልፈዋል ተብሏል። የችግ ተከላላይ ነኝ የዓለም ሪከርድን ሰበርኩ እያለ ክረምት በመጣ ቁጥር የሚገልጸው የብልጽግናው መንግስት በአማራ ክልል ውስጥ በተለይም በደቡብ ጎንደር አካባቢ የሚገኙ የደን ስፍራዎች እንዲጨፈጨፉ ትዕዛዝ ሰጥቷል ነው የተባሉ አገዛዙ የፋኖ መደበቂያ ናቸው በሚል እንዲጨፈጨፉ በአማራ ክልል ደን ኢንተርፕራይዝ በኩል

እንዲመነጠር እያደረገ ያለው ደን በዞኑ አለም ሳጋ ጋሳይ እና ክምር ድንጋይ በተባሉ አካባቢዎች ያለ ነው። በደቡብ ጎንደር አካባቢ በተደጋጋሚ በሚያጋጥመው የዝናብ እጥረት ምክንያት አርሶ አደሮች ባህር ዛፍ ልማት ላይ ያተኩሯል የሚሉት አስተያየት ሰጪዎች በዚህ ስራ ላይ የሚሰማሩ አርሶ አደሮችም አስር ና አስራ አምስት አመት ሆኗቸዋል ይላሉ። አርሶ አደሮቹ በተከሏቸው በእነዚህ የባህር ዛፍ ልማቶች ላይ ጭፍጨፍ እንዲያካሄዱና መሬታቸውን ወደ እርሻ እንዲቀይሩ የተነገራቸው ሲሆን ምክንያት ተብሎ የቀረበ ላቸው ደግሞ ለፋኖ ታጣቂዎች መደበቂያ ሆኖባቸዋል የሚለው ነው ተብሏል። የፋኖ ኃይሎች እየተደበቁበት ነው በሚል በአማራ ክልል ደን ኢንተርፕራይዝ እንዲመነጠርና ለግል ባለሀብቶችም እንዲሰጥ የተፈረደበት ሌላኛው ደን ደግሞ በደርግ ዘመን የተተከለውና ከዛም በኋላ በጥብቅ ደህንነት ሲጠበቅ የነበረው የዓለም ሳጋድ ደን ነው ያሉት። ጉዳዩን የሚያውቁ ምንጮችም ይህ ትዕዛዝ የመጣው ከፌዴራል መንግስቱ ነው ይላሉ። ይህንን በትውልዶች ቅብብሎች ሲጠበቅ የነበረን ደን እንዲመነጠር ያዘዙት የብልጽግና ባለስልጣናት ያቀረቡት ምክንያትም የፋኖ ምሽግ ነው፣ እገታዎችም የሚፈጸሙበት ነው የሚል መሆኑን የሰሜን ምዕራብ ዞን ከሚመሩ ወታደራዊ ኃላፊዎች አንዱ ለጣቢያችን ተናግሯል። በአካባቢው የሚካሄደው የደን ጭፍጨፋ በፍጥነት እንዲከናወን ያዘዙት የመከላከያ ኃላፊዎች በደቡብ ጎንደርም ሆነ በሌሎች የክልሉ አካባቢዎች ከአመታት በፊት ለአፈርና ውሃ ጥበቃ በሚል የተሰሩ እርከኖች እንዲፈርሱ እያደረጉ መሆኑንም ኢትዮ ፎረም ሰምቷል። አርሶ አደሮች አፈራችንን የሚጠብቅልን በቀደመው ጊዜ የሰራነው ልማታችን ነው ብለው ትዕዛዙን ለመፈጸም ቢያንገራግሩም መከላከያና የብልጽግና ሰዎች ግን የፋኖ ምሽግ እየሆነ ነውና አፍርሱ የሚል ጠንካራ መመሪያ ማስተላለፋቸውን ተከትሎ ተግባራዊ እየተደረገ መሆኑንም ነግረውናል። የደን ጭፍጨፋውም ይሁን የእርከን ማፍረስ ተግባሩም በተለይም በዚህ ክረምት ከፍተኛ ዝናብ የተጠበቀ እየተጠበቀ ባለበት ወቅት በመሆኑም ለጎርፍና አፈር መሸርሸር የሚዳርግ ከፍተኛ ኪሳራን በአርሶ አደሩ ላይ የሚያስከትል ነው ሲሉም ስጋታቸውን ለጣቢያችን ተናግረዋል። በተለይም በምዕራብና ሰሜን ጎጃም አንዳንድ አካባቢዎችም ማሽላ እንዳይዘሩ ለአርሶ አደሮች መመሪያ መተላለፉንም ጠቅሰዋል። ባሳለፍነው ዓመት ይህ ነገር ተግባራዊ ሆኖም አርሶ አደሮች በቆሎ እንዳይዘሩ ተደርገው ነበር የሚሉት ምንጮቹም በዚህም ምክንያቱ ፋኖ መደበቂያ እያደረገው ነው የሚል ስለመሆኑም ነግረውናል። አርሶ አደሩ ማሳው የሚያዘምረው እና የሚተክለውን የሚወስነው የኦህዴድ ብልጽግና ባሰማራቸው ወታደሮቹ አማካኝነት ማሽላና በቆሎ የሚዘሩትና ደን የማይጨፈጭፉትን የሚቀጣበት ስራ ተግባራዊ ሊያደርግ እንደሆነም ሰምተናል።